ሰላም ሰላም የሲፋን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው ልስቀብር ምስጋና። እንዴት ናችሁ እናንተ ደህና ናችሁ አላችሁ ወይ? እኔ ያለው ልስቀብር ምስጋና። ቤተሰብ ዛሬ መጥቻለሁ። ዛሬ እቺ እኔ ኤታችን ኤቤሲ ኤቤሲ ቀርባ ነበረች እና አሁን ወየውሸት ቪዲዮ የሰራችሁ ብዙዋቸዋችን ሰው ቲክቶክ ላይ ዩቱብ ላይም ቆርጦ ቆርጦ ቆርጦ ቆርጦ ዩቱብ ላይም ቲክቶክ ላይም እየለቀቁ ነበር፣ ግን የቤስ የሚናረገው መሰለኝ ቪዲዮ ይሄ እየለቀቀ በኋላ ውሸታቸው ሲያውቁ ቪዲዮ እንዳለ ድሌት አርጎ ነበር፣ ግን ሰው ጋር የደረሰ ስለሆነ ሰው ወደውን ታቃላቸውኛል። ወሬ እንወዳለን። ወደውን ቆርጦ ቆርጦ ቪዲዮ ብዙ ብዙ ብዙ ሰው ተላቅሰዋል። ብዙ ስነ ምንዛ እንደዚህ ተሆነ መሰራት በጣም ከባድ ነው። እና ስለዚህ የውሸት ማለኖች ልጅ ብር ከፍሎች ልጅ ግን ደፈረኝ፣ ምናምን የደፈረኝ የኦሮሞ ሰው ነው የደፈረኝ እንደዚህ ያደረገኝ ብላ ቦታውን ለምን ቦታውን እንደዚህ ትነግራለች። ለምን የተደፈረ የለም ብሎ ቦታውን ትከስ ይከሳሉ። ከከሱ በኋላ አሁን እስር ቤት ገብተዋል። ኤቢሲ ግን እንደዚህ እስር ቤት ገብተዋል እያሉ ነው፣ ግን እውነት ውሸትም አናቅም እና በኋላ ላይ ታውቃላችሁ። እና ለምን ውሸት ደፈረኝ ብላ ብዙ ነገር አውርታ ነበረች። በሶስት በአስር ሰው ነው የደፈረኝ አንዱ ስደፍርን አንዱ አንዱ ደፍርን አንዱ ይብላ እውነት እንደ እውነት አወራች ቺ ማለት ነው። ግን ትላንትና ወንድሞቹም ቤቶቹም ከቀርቦ ምንም ያጣች ነገር የለም ባሉም፣ ባንክ ውስጥ ይሰራል እሷም አንድ ልጅ አላት። በሰርግ ነው ያገባች። እቺ ልጅ ምንም የደፈረችም የወለደች አይደለም ብሎ ባሉም ነግረዋል ማለት ነው። ምንም ያጣች ነገር የለም። ለምን እንደዚህ እንደዚህ ያረገች እናናቅም ብሎ እነ ተናገሩ ማለት ነው። ትላንትና እንደሚታዩ ቪዲዮ ላይ ብዙ እያወሩ ነበር። የእሷ የታ እና እሷ አወራው ያወሩ በኋላ ከዛም በኋላ አሁን ግን እስር ቤት ትገባለች ያሉ ፍር ይፈረዳላሉ። እውነት ነው። እንደዚህ ትውና መሰራት ጥሩ አይደለም። ኤቢስም እንደዚህ ማረቡ ከባድ ነው። ዝም ብሎ ለብር ብር እኮ ምንም ብር ዛሬ ይመጣል፣ ነገ ይሄዳል። ስለዚህ ሰው በውሸት ሀገራችን ሀገራችን እንደዚህ ማድረግ ከባድ ነው እንዴ ምንም የደፈረች ደፍራል እንደዚህ ያረገኝ እንደዚህ ሽንቴ ሲመጣ እንደዚህ ያቃጥለኛል ቂጤ ምናምን እያለች እያወራች አሁን እቺ በብር ብላ ነው ስለዚህ ሰው የሳ ሰፈርያን ሰፈ ሰፈር ቆቦንም ምንም ያገር ነው የት ነው ኢትዮጵያ ውስጥ አለ ክልል ክልል እና እንደዚህ ያረገኝ ብሎ አገር መጠፋት እኮ እንዲ ኢትዮጵያ ማለት እኮ ለሰው ለሰው ይደነገጣል። እንደዚህ የሚያክል እንደዚህ ክብደት፣ ዝም ብላችሁ ነው እንጂ የሚያወሩ እንደዚህ ኢትዮጵያ ውስጥ እንደዚህ ማድረግ ታጋ እንደዚህ ያደርጋሉ ብላ ታስባላችሁ እናንተ ግን፣ እሷ እንደ እውነት መሰለኝ እውነት፣ ምንም በጣም መለቀስኩኝ እውነት ነ እንጃ እና ስትናገሪ አፋንም አትከፍታም። በቃ እንደተጎዳ ሰው ነው የምታወራው ማለት ነው። ስጀምር በቃ አነጋገሩ በቃ ሁሉም ነገሩ ማለት ነው፣ እንደተጎዳ ሰው ነው የምታወራ ማለት ነው። እና ግን እንደዚህ ማድረጉ ከባድ ነው። እንደዚህ እኔ እንጃ ፈጣሪ ወይ እንደዚህ እኔ እውነት እንደዚህ ሰው ለብር ብላ እንደዚህ እያደረገው ሰው እንዴት በኋላስ፣ እንዴት ነው በኋላ? እንዴ ውሸት ውሸት ወርቶ አንዴ አመመኝ ብሎ አንዴ እንደዚህ እንደዚህ ሚዲያ ላይ ወጡ። ሚዲያ ላይ እኮ ሰው እኮ ሰርቶ ነው የሚያገኘው። ሰው ሰርቶ ነው የሚያገኘው። ሰርቶ ነው የሚያመጣው። ሰው ኬት ነው የሚመጡ የሚላኩን ብሩ ጊዜ ማለት ነው። እኔ እንጃ፣ ከባድ ነው ሁሉም ነገር ማለት ነው። እና ሀገራችን ለምን ስማ ጣፋች ለምን ለምን እንደዚህ ብዙዎቻችን ብዙ እቺ ልጅ ላይ ማለት ነው። ቪዲዮ ሰራች ላይ ፈረንጆቹ ቪዲዮ ሰርቶ ነበረ። ስንቴ ጊዜ ነው አየውኔ? ሶስት ጊዜ ነው አራት ጊዜ አየውኔ። ስ ነገር ማለት ነው። እያለቀሱ ቪዲዮ ሰርቶ ነበር። ግን እውነት ሰው እንዳለ እንዳለ ሰው አልቅሰዋል እንዳለ ማለት ነው። አሁን አሁን ግን ማኑ ነው ታምናላቸው አሁን ማን ታምናላችሁ? እውነት ብላችሁ ማለት ነው ሚዲያ ሰው ታምናላችሁ አሁን? እንጃ እንደዚህ ከኤቢሲ ከብዙ ነገር ብዙ ብዙ ብዙ ነገር እየሰራ ቪዲዮ ብዙ ነገር ብዙ ነገሮች እየሰሩ እያገኛሉ። ብዙ ነገሮች የእርዳኝ ፈተሻም ቢሆኑም ፈልጎም ቢሆኑ እያገኙ ነበር። ግን አሁን ኤቢሲ እንደዚህ ሰርተዋል እያሉ እንዴት ማን ማን ያምናል? አሁን ማን ነው የታመኑ እናንተም እና ስለዚህ እኛ ዝም ብለን ለምን ለምን ዝም ብለን ቁጭ እንላለን? ለቱባችን የውሸት ወሬ እናወራለን። ወጥን ማለት እውነት እውነት እኮ ነው። አንድ አንድ ጊዜ ላይክ አርጉ ምናምን ስትሉ እንብያላችሁ እናንተ እውነቱ ውሸት ትወዳላችሁ ማለት ነው። ውሸት ከብሎ የውሸት ወሬ ትወዳላችሁ፣ እውነት ነው። ግን አንዳንድ ጊዜ ዩቲዩብ እኮ ውሸት ያስፈልጋል። ግን እንደዚህ ሱ ሚዲያ ሁሉ እንደ ኤቢሲ ሚዲያ ሁሉ እንደ ትንሾቹ ልጆች ላንተ አብሮኝ ነበር።